ህይወት እንደከበደቻቸው በህይወት የመኖር ትርጉሙ እየገባቸው እንዳልሆነ በህይወት ለመቆየት ምንም አይነት ምክንያት እንደሌላቸው እንዲሁም መሰል ሐሳቦቹ ሊያሰፍሩ ይችላሉ። አንዳንዶቹ ሐሳባቸውን ሊያጋሩን በተደጋጋሚ እኛን ለማግኘት ሊጠይቁን ይችላሉ። አንዳንዴ ሰዎች ደብሮኛል፣ ዛሬ ላግኘሽ፣ ዛሬ ላግኘሽ፣ ጥሩ ስሜት እየተሰማኝ አይደለም፣ ወጣ ብለን እንዝናና፣ ወጣ ብለን ማኪያቶን ጠጣ የሚሉ ሐሳቦቹን ሲያጋሩን አንዳንዴ የተለመደ ሀሳብ ነው፣ ሁሌም እንደዚህ አይነት ስሜት ይሰማዋል፣ የተለየ የተፈጠረ ነገር የለም በሚል ላናገኛቸው፣ አሁን አይመችኝም፣ ቆይቼ ልደውልላችሁ፣ ቆይቼ ላገኛችሁ፣ ወይም ነገ ሰውጣ አገኛችኋለሁ፣ አገኝሻለሁ፣ አገኝሃለሁ ልንላቸው እንችላለን። በዚህ መካከል ሰዎቹ ልናጣቸው እንችላለን። ሰዎች ድብርትና መሰል አእምራዊ መረበሽ ውስጥ ሲሆኑ፣ አካላዊ እክሎች ሲያጋጥሟቸው፣ ማህበራዊ እክሎች ሲገጥሟቸው፣ የነበሩበት ሪሌሽንሽፕ የነበሩበት የፍቅር ግንኙነት ጥሩ ያልሆነ ሲሆን፣ በቤተሰብ ውስጥ ችግሮች ሲያጋጥሟቸው፣ ምናልባትም በህይወታቸው ከባድ ነው ብለው የሚሉት ችግሮች በህይወታቸው ሲያጋጥሟቸው ከዛ ችግር ለመገላገል እንደ መፍትሄ የሚወስዱት ምናልባት እራስን ማጥፋት ሊሆን ይችላል።